ግና ወደ ድሮ ሄድሽ ብለህ አታውራሽ። እነግርሽ እኮ ነው፣ እኔ ለማስረዳት እየሞከርኩ ነው። አንቺ እንደ ጠራሻት ነግራኝ፣ እኔ ችግር እንዳይፈጠር ነበር የመጣሁት። እናንተ እኮ የመስማትም ሆነ የመረዳት ፍላጎት ያላችሁ አይደለም። ሁለታችሁ አብራችሁ የምትሆኑበትን መንገድ ምክንያት ነው እንደምትፈልጉት። አንቺ ያረግሽኝን ሩቡን እንኳን እኮ አላረኩሽም። ምን አንቺ አንቺ እሩብ፣ ድንገት እኮ ነው የተገኘሽው እዛ ቤት። ድንገት ድንገት ለምንድን ነው የሄድኩት? ዳኒ ቤት ተገኘው እንጂ ከዳኒ ጋር አንድ አልጋ ላይ አልተገኘሁም። ኮንግራ ኮንግራ ኮንግራ! ቀመማ ዘጠኝ ቁጥር ተገትራ ቀርታ። በጉጉት ነበር ትናንት ስንጠብቃት የነበረው። እንግዲህ ዛሬ ተከስታለች፣ ዌልካም ብለናል። ቀመም ወይ የኔ ጀግና የኔ ነብር እንኳን ደስ ያለሽ በቅድሚያ ማለት እወዳለሁ። በመቀጠል ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። በእያላችሁ በሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ሕዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ቪዲዮውን ስጀምር እንደተለመደው ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶር በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስ የተሰማችሁን ሀሳብ፣ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቅመማ እንደምታዩት ሁለት መቶ ኬ ከች ብላለች ማለት ነው። በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ ሁሉ እንግዲህ ልትደሰቱ ይገባል ማለት ነው። በመቀጠል እንግዲህ ዛሬ ስለሰሩት ቪዲዮ ጥቂት ማለት እወዳለሁ። ብሩኪ እንግዲህ ሰንጣቅ አንጨት ውስጥ ገባ። ሰንጣቅ አንጨት ውስጥ በነገራችን ላይ በሴት ህጸብ መካከል ወንድ ልጅ ሲገኝ በጣም ነው የሚቸገረው ማለት በአንዷ አንዷ ሊያዝ የሚል ማለት ነው። እና በጣም ይቸገራል እንግዲህ እንዳያችሁት በስተ መጨረሻ ከህይወት የውጡልኝ ነው ያለችው ሀይሚ ማለት ነው። ዞሮ ዞሮ ግን ይህ ነገር ቢበቃና ቢቆም ይሻላል ባይነኝ፣ እኔ የራሴን ሀሳብ ስሰጥ ማለት ነው። ምክንያቱም ጭቅጭቅም ሲበዛ አንዳንዴ ጥሩ አይደለም። ኦዲየንሶቻችሁን ማክበር ይኖርባቸዋል። እስካሁን ድረስ ያው ሀይሚም ትግፋ በሚል ሁለት መቶ ኬት ድረስ ምናምን እንዲያው ታውቃላችሁ ሰው ጸብ ጭቅጭቅ ስለሚወድ ነው ሰብስክራይብ እንዳያችሁት በአንድ የገሰገሰው እና ከዚህ በኋላ ግን ኦዲየንሶቻችሁ በእናንተ ምክንያት እየተከፋፈሉ ብዙ እየተባባሉ የሌላቸውን ባህሪ እያወጡ እውነት በጣም ነው የሚያስጠላው። ሁሉንም ታያላችሁ እናንተ ሁሉንም ታውቃላችሁ፣ እርግጠኛ ስለሆንኩኝ ነው እኔ ማታዩት የለም። ስለዚህ ለምንድን ነው በዚህ ልክ ዝምታ ተገቢ ነው ወይ? ለምንድነው ኦዲንሶቻችሁ እርስ በርስ ሲባሉ፣ እርስ በርስ ሲናጩ? የስደት እህቶቻችን ማለት ነው። ስለዚህ በቃ ልትሉ ይገባል። ሁሌ አሁን ላይ ደግሞ ጫን ያለው ነው ጭራሽ ማለት ነው። አሁኑ ደግሞ በጣም የከፋ ነው እና ሀይሚን ብሩኬም ይሄን ነገር ልታስቡበት ይገባል። በቃ እንዲደርሳችሁ ፈልጋሉ ይህ ሀሳቤ ማለት ነው። ለምን የስደት እህት ማማቾች እየተጣሉ እዛ ጋር እናንተ የምታገኙት ሰላም? በጣም ይጨንቃል፣ ደስ አይልም። እናንተን ስለሚወዱ እናንተን ስለሚያከብሩ ነው። እዚህ ጋር እየተጣሉ ያሉት ብዙ የሆኑ ያሉት በቃ ቢያንስ የሚያስቀና የሚባለው ደጋፊ የእናንተ ነበር እውነት ለመናገር ማለት ነው። አሁን ላይ ግን በጣም በዚህ ሳምንት በጣም ነው የሚያስጠላው የእናንተ ኦዲንስ ላይ ያለው ነገር የሚያደርጉት ነገር የሚሆኑት ነገር ብቻ በጣም ይከብዳል የሆነት እና ይሄ ነገር የተባባሰና ከፍ ያለ ደረጃ ከመድረሱ በፊት እናንተ አቁማችሁ ስቶፕ ብላችሁ ስራችሁን እንደ በፊታችሁ በፍቅር በሰላም ልትሰሩ ይገባል ብዬ ነው የማስበው። በተረፈ ጉዞ ወደፊት ስሩ፣ በርቱ፣ ጠንክሩ መስራታችሁ መልካም ነው፣ ያስደስተናል። ሁሉም ወጣት ስደት ከሚመጣ ስደትን አማራጭ ከሚያደርግ እንደ እናንተ እንደዚህ ሀገሩ ላይ ስራ እየፈጠረ ቢሰራ የሁላችንም ደስታ ነው። ግን ደግሞ እዚህ ያለውን መልካሙን የዋህ ልብ ያለውን ኦዲንስ ማሰብ አለባቸው። ሁሉም ነገር እውነት አድርገው የሚወስዱት ማለት ነው። በቃ ሳያዩ የሚያምኑ ብፁሀን ናቸው የተባለ መጽሐፍ ቅዱስ ቃል ለእነሱ የተጻፈ ነው የሚመስሉት። ሳታዩት የምታምኑት ነገር የለም። እንደዛ ናቸው አብዛኛው ኦዲንሶች፣ ሁሉ ነገር እውነት አድርገው ነው የሚወስዱት የዋዎቹ ማለት ነው። እና እነሱን እየጎዳችሁ ነው ያላችሁት። በእናንተ ጸብ ብዙም የሚታመማለ፣ ብዙ የሚጨነቃለ፣ ብዙ ችግር ውስጥ የሚገባ ሰው አለ የሚጣላለ፣ የሚሰዳደባለ። ስለዚህ ይሄ ደግሞ ለእናንተ ጥሩ አይደለም። ዛሬ የሚመጣ 15 ሳንቲም ምንም የሚጠቅም ነገር የለው እና ከዚህ በኋላ ያለው ነገር ይበቃል። በሀይሚዬ በቀመማ 200ኬ አስመልክታችሁ ፕሮግራም ያውቃሉ ስለገባላች በዛ ይቅርታ ቪዲዮ እንደምትሰሩ ተስፋ አረጋለሁ። በዚህ ከቀጠላችሁ ግን በጣም የሚደብረው የእውነት እና፣ ለማንኛውም ቪዲዮ ላይ ሰብስክራይብ አድርጉ ቤተሰብ። የሰው ደስታ የሚያስደስታችሁ፣ እኔንም ደግሞ ወደ ቲክቶክ ወደ አላችሁ ነገር እየወሰዳችሁ ሀያኪ ብታስገቡኝ ደስ ይለኛል። ለማንኛውም ወዳችኋለሁ። መልካም ጊዜ። ቻውቻው።